እሷ ዱ በሰሚ ለምን ባሏን ከዛ ከኢትዮጵያ ምን ያደረጋል? እንደዛ አለችዋ ማለት ነው። ቆይ ቆይ፣ እንደዛ አለችዋ ባል ካላት ለምን ባሏን አታመጣም? ቆጥ

ለምን እሱ ተሳደበ ብላ ለሱ ዘፈን ይዛ መጥተች። እንግዲህ ተቀበሉ የመረራችሁ ዋቅ እኔ እኔ ምንም አይደለም የሚመጣብኝ ነገር በቃ ቀብራረው ቆርጧል ቆርጧል። ስሚ ሀዩ ስሚ ሀዩ ብለ እሱ ነው

ይመቻት ብቻ ፈጣሪ ጠብቃት። እኛ ግን ፈጣሪ ጠብቀን። ሁኔታ ዩየ ማለት ሁኔሰው የሚያወረው ነገር በጣም የሚያሳዝን ነው። ወላሂ ባይዛ ወይ እኮ እነዚህ እኮ አሁን የመጡ ናቸው።

ሲጀመር ማለት የምር በጣም ቅድም ራሱ ላውረ ነበር ሰው ግን አላ

እኔ ግን ይቅርታ አርጉልኝና አይኔ የሚሰላት ሴቶች ግን ሰይጣን ብቻ ነው ናቸው። ለማመን ቲክቶክ ማለት የምር ልብስ እየተኮስኩ ነበርና ካውያ አንስቼ ስንት ሰዓት ተቀምጬ ነው? ግን ልብስ ነው።